ራሴ አሁን ለምሳሌ የምቀ የቃምኩበት ዘመን ይጸጽተኛል እኔ፣ ምክንያቱም ምንም ያላርኩበት ዘመን ነው፣ የደነዘዝኩበት ዘመን ነው። በህልም ኋይት ሃውስ የገባሁበት ነው፣ በህልም ሀብታም የሆንኩበት ነው። ጧት ስነቃ ግን እዛው ፍራሽ ላይ ነኝ። ከሱስ ወጥቼ ለዚህ ሽልማት በመብቃቴ እግዚአብሔርን አመሰግናለሁ። እኔ ሀሳቤ ህዝብን የሚያዝናኑ ነገሮችን መስራት ላይ ነው። ድክመቴም ጥንካሬም የሚመነጨው ከዚሁ ሐሳቤ ነውና እንድትረዱኝ በትህትና ጠይቃለሁ። ይህን ያለው ተወዳጁ ጋዜጠኛ ሰይፉ ፋንታሁን ኢምፓክት አፍሪካ አዋርድ ላይ አሸናፊ ከሆነ በኋላ ባደረገው ንግግር ላይ ነው። ትላንት በሱስ ሕይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን በድጋሚ ሰይፉ ፋንታሁን በጳጉሜ ወር 1968 ዓ.ም አዲስ አበባ ጋንዲ ሆስፒታል ከአባቱ አቶ ፋንታዬ ብዙነ እና ከእናቱ ወይዘሮ ዓለሚቱ ሰንደቁ ተወለደ። ሰይፉ ባሳደጉት አጎቱ ማለትም በእናቱ ወንድም በአቶ ፋንታሁን ሰንደቁ የሚጠራ ሲሆን የአዲስ አበባ እድገቱም ልደታ ቤርሞ ሜዳ አካባቢ ነው። ሰይፉ ፋንታሁን ምንም እንኳን አዲስ አበባ ተወልዶ የልጅነት ጊዜውን ቢያሳልፍም ወላጆቹ በሐረር የሆቴል ሥራ ላይ ተሰማርተው ይኖሩ ስለነበረ ሐረር ይመላለስ ነበር። ሰይፉ ፋንታሁን ከልጅነቱ ጀምሮ ለጥበብ ሥራዎች የተለየ ተሰጦና ፍቅር የነበረው ሲሆን ሙያውን ለማዳበርም የተለያዩ ጥረቶችን ሲያደርግ ቆይቶ ዛሬ ላለበት ተወዳጅነትና ስኬት ለመብቃት ችሏል። ሰይፉ በወጣትነቱ እጅግ በጣም ከባድ የሆነ ሱስ ውስጥ እንደነበረና ከሱስ ለመውጣትም ብዙ እንደተሰቃየ በተለያዩ ጊዜያቶች ሲናገር ይሰማል። የነበረበት ሱስ ምን ያህል ከባድና አስከፊ እንደሆነ ለመግለጽም ዛሬ እየቃምኩኝ ነገ ስለምቅመው ጫት አስብና እጨነቅ ነበር ብሏል። የሱስ ሕይወት ውስጥ መቆየቱ ምንም እንኳን ወደ ሚዲያ በወጣትነቱ የገባ ቢሆንም ቶሎ እንዳይለወጥ እንቅፋት እንደሆነበት፣ ገንዘብ መያዝም እንዳይችል እንዳደረገው ይናገራል። ከሱስ ሕይወት በጊዜ ሂደት ቀስ በቀስ ከወጣ በኋላ በሚሄድባቸው የተለያዩ ቦታዎችና ገብዣዎች ላይ መጠጥ አለመጠጣቱ ትልቅ ተጽዕኖ እንዳሳደረበትና ለተወሰነ ጊዜ ተቸግሮ እንደነበር ይናገራል። ሰይፉ ባገኘው አጋጣሚ ሁሉ ስለ ሱስ አስከፊነት በቀልድና ቀለል ባለ አነጋገሩ የሚናገርና ሱስን አጥብቆ የሚቃወም ነው። ሰይፉ ፋንታውን ሆሊውድ በተሰኘ ባለቤትነቱ የራሱ በሆነ ጋዜጣ የጀመረው የስኬት ጉዞ ቀጥሎ በኢቲቪ ሚውዚክ ከሱራፌል ወንድሙ ጋር በመሆን ከዛም በኤፍኤም አዲስ አዲስ ዜማ በመቀጠልም በሸገር ኤፍኤም 102.1 በታዲያስ አዲስ የሬዲዮ የመዝናኛ ፕሮግራም ቀጥሎም በ2009 ከሁለት ባልደረቦቹ ጋር በመሆን በአቋቋመው የራሱ ኤፍኤም እና በተወዳጁ ሰይፉ በኢቢኤስ ቴሌቪዥን ፕሮግራም አዝናኝ ዝግጅቶችን ይዞ ተወዳጅነትና ዝናን ለማትረፍ ችሏል። ሰይፉ ፋንታሁን ከፍ ያለ ዝናው የማያዘናጋው ትችትና ወቀሳዎች ወደ ኋላ የማይጎትቱት ሁሌም የተሻለ ለመሆን የሚለፋና የሚጥር አዳዲስ ነገሮችን ዘመኑንና ቴክኖሎጂውን በመጠቀም ራሱን እያሳደገ ላለፉት ሰላሳ ዓመታት በመዝናኛው ዘርፍ ተወዳዳሪ የሌለው ሆኖ ቀጥሏል። ከሳቅ ከጨዋታውና ከመዝናኛው ፕሮግራሙ ጀርባ ሰይፉ ፋንታውን የሚታወቀው በትህትናውና ለተቸገረ በመድረሱ ነው። በፕሮግራሞቹ ከሚተላለፉት ሕዝብ ከሚያያቸው የበጎ አድራጎት ስራዎቹ ጀርባ እጅግ ብዙ ያልተነገሩ እሱም እንዲነገሩ የማይፈልጋቸው በድብቅ ያደረጋቸው ብዙ መልካም ስራዎች ያሉት ደግ ልብ ያለው ነው። ሰይፉ ፋንታውን ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ብዙ አንጋፋና ታዋቂ የጥበብ ሰዎችንና በተለያየ ሙያ መስክ ላይ ያሉ ሰዎችን በፕሮግራሙ አቅርቧል። ለተለያዩ ታዋቂ ኢትዮጵያውያን በተለያየ ጊዜ ድምጽ በመሆን የሚታወቀው ሰይፉ አርቲስቶች ስራዎቻቸውን የሚያስተዋውቁበት ትልቅ መድረክም ፈጥሮላቸዋል። ተወዳጁ ጋዜጠኛ ሰይፉ ፋንታውን ከዛሬ 10 ዓመት በፊት ከቬሮኒካ ኖረዲን ጋር በትዳር የተጣመረ ሲሆን የአራት ልጆችም አባት ነው። ሰይፉ ብዙ ጊዜውን በስራ የሚያሳልፍ ሌትም እንቅልፍ የሚያጣ መሆኑን ተቋቁማ ፍቅር እየሰጠች ለደገፈችው ባለቤቱም ምስጋናውንና ፍቅሩን በአፍሪካን ኢምፓክት አዋርድ አሸናፊ ሆኖ ባደረገው ንግግር ላይ ገልጿል። ሰይፉ ፋንታሁን በራሱ ዩቲዩብ ቻናል ላይቭ ላይ ለመቄዶንያ ገቢ ማሰባሰቢያ ባደረገው አስተዋጽኦ ብዙዎች አድናቆትንና ክብርን ሰጥተውታል። በዚህ የገቢ ማሰባሰቢያ ፕሮግራም ላይም የተለያዩ ታዋቂ የጥበብ ሰዎች ስቱዲዮ ድረስ በመሄድ የተረባረቡ ሲሆን ከአንድ ቢሊዮን ብር በላይ መሰብሰብ መቻሉ ይታወቃል። ሰይፉም ይህ የኢምፓክት አፍሪካ አዋርድ ሽልማት ለመቄዶኒያ መስራች ለክቡር ዶክተር ቢንያም በለጠ መታሰቢያ እንዲሆን አበርክቶታል። ሰይፉ የመጨረሻ ምኞቱንም እንዲህ በማለት ገልጿል። በዓለም ላይ የምናየው ነገር የተገላቢጦሽ ሆኗል። ሰው እና ኑሮ ቦታ ተለዋውጠዋል። ሰው ተከብሮ ኑሮ የሚረክስበት ጊዜ እንዲመጣ እመኛለው ሲል ንግግሩን ጨርሷል። ኢትዮ አዲስ ነገር ሰይፉ ፋንታውን ለሽልማቱ እንኳን ደስ አለህ እያለ የሰሩ እጆች ከቅርብ ጊዜ ወዲህ በህይወት እያሉ የሚገባቸውን ክብርና ሽልማት ሲያገኙ እየተመለከትን ነውና ይበል ይቀጥል የሚያሰኝ ነው ይላል። ቸር ቆዩን።